የኢራንን የኒውክለር ሳይንቲስቶች እያደነ የሚገድላቸው ማን ነው? ባለፈው የእስራኤል ጊዜያዊ ጠቅላይ ሚኒስትር የሚሆኑት ሰው ድንገት ተነስተው ወደ ቱርክ በረሩ። አንድ የኢራን እቡ ቡድን የእስራኤል ቱሪስቶችን ለመግደል ተንቀሳቅሷል የሚል መረጃ ስለደረሳቸው ነው ፈጥነው ቱርክ የገቡት። ከቅርብ ጊዜ ወዲህ በእስራኤል እና ኢራን መካከል የጦፈ ግን ደግሞ ድብቅ ውጊያ እየተደረገ ነው ከመጋረጃ በስተጀርባ። ይህ ነገር ወደ ለየለት ጦርነት እንዳያመራ መፈራቱ አልቀረም። ለበርካታ ዓመታት ሁለቱ ሀገራት በሚስጢራዊ ጥቃት ተጠምደው ነው እየኖሩት። እስራኤል በምድር ላይ የኢራንን ያህል ጠላት የለኝም ትላለች። ኢራንም በበኩሏ በይፋ እስራኤል ከመካከለኛው ምስራቅ መጥፋት ያለባት ሀገርናት እስከ ማለት ደፍራ ተናግራለች። በዋናነት ደግሞ ከአሜሪካ ጋር በማበር በአካባቢው ገናና ሀገር ሆኜ እንዳልወጣ እድገቴን እንዳላፋጥን አንቃይዛኛለች በማለት ትከሳታለች። አንዳቸው በአንዳቸው ላይ ጣት ሲጠቋቆሙ ቆይተው ነገሮች ከፈረንጆቹ ሀያ ሀያ ወዲህ ጀምሮ መልካቸውን እየቀየሩ መጡ። የኒውክለር ጦር መሳሪያ እንዳላት የሚነገርላት ኢራን ከምትደግፋቸው ታጣቂዎች በላይ ለእስራኤል ስጋት ናት። ስለዚህም ባገኘችው አጋጣሚና ቦታ እዚሁ ኢራን ግዛት ውስጥ ሳይቀር ባለሥልጣናቷንና የጦር መሪዎቿን ኢላማ ስታደርግ ቆይታለች። በዚህም ምክንያት ባለፉት ዓመታት ኢራን የእስራኤል የስለላ ተቋም ሞሳድን በወታደራዊ መስክ ጥቂት የማይባሉ የጦር አዛዦችን እና ውድ የሆኑ የኒውክሌር ተመራማሪዎቿን በመግደል ተጠያቂ ስታደርግ ቆይታለች። በተለይ ኢራን የኒውክሌር ጦር መሳሪያ ባለቤት መሆኗ ከፍተኛ ስጋት የፈጠረባት እስራኤል የኒውክሌር ግንባታ ሂደቷን ለማዳከም ከተቻለም ለማደናቀፍ ከአውሮፓውያኑ ሀያ አስር ጀምሮ በርካታ ኢራናውያንን የኑክሌር ተመራማሪዎችን ገድላለች። የእስራኤል መንግስት ኢራን ለሕልውናዋ ስጋት መሆኗን ከተባበሩት መንግስታት ጠቅላላ ጉባኤ አንስቶ ባገኘው አጋጣሚ በተደጋጋሚ ከመግለጽ ባሻገር ስለወሰደው እርምጃ በይፋ ሲያምን ተሰምቶ አያውቅም። እስካሁን በኢራን ሳይንቲስቶችና ከፍተኛ የጦር መኮንኖች ላይ የተፈጸሙ ግድያዎችን በተመለከተም እስራኤል ኃላፊነቱን ባትወስድም ዓለም ሁሉ ዋነኛ ተጠርጣሪ የሚያደርጋት እርሷን ነው። ባለፉት ዓመታት ከተገደሉ የኢራን የኑክሌር ሳይንቲስቶች እና የጦር መኮንኖች መካከል ጥቂቶቹን እነሆም። ሼልፍ ትዩብነን መርጠና እናመሰግንም። ለይተናንተችም ጽኑ መርሃችን ነው። አብራችሁን ሁኑም። ሞህሰን ፋክሪ በአውሮፓውያኑ ሀያ ሀያ በጉምቱ የኒውክለር ሳይንስ ተመራማሪው ሞህሰን ፋክሪዛሄድ ላይ የተፈጸመው ግድያ ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ ይህን ተመራማሪ ለመግደል ያደረገው ተደጋጋሚ ጥረቶች ሳይሳኩለት ቆይተው ከአራት ዓመታት በፊት ከኢራን መዲና ቴሄራን ወጣ ብሎ ከሚገኝ ስፍራ ፋክሪዛሄድን የመግደል ውጥኑ ሰምሮለታል። ፋክሪዛሄድ በተገደለበት ወቅት በኢራን መከላከያ ኃይል ውስጥ የምርምር እና ፈጠራ ክፍል መሪ ነበር። ይህም ግለሰቡን እስራኤል በእጅጉ ከምትፈራው የኢራን የኒውክሌር ፕሮግራም ጋር በጥብቅ ያስተሳስረዋል። እንደሚነገረውም ሞሳድ ይህን ግለሰብ ለመግደል የረቀቀ የቴክኖሎጂ ውጤት የሆነውን ከርቀት ቁጥጥር የሚደረግበት የጦር መሳሪያን ጥቅም ላይ አውሏል። ኢራን ለህኚ ተመራማሪ ግድያ እስራኤልን ተጠያቂ ለማድረግ ጊዜ አልወሰደባትም ነበር። እስራኤል እንደተለመደው መሰል ጥቃቶችን በተመለከተም አስተያየት ከመስጠት ተቆጥባለች። በሳይንቲስቱ የቀብር ስነ ስርዓት የኢራን ብሔራዊ ደህንነት ምክር ቤት ኃላፊ ግድያው የተፈጸመው ማንም ሰው በሌለበትና ኤሌክትሮኒክ በሆነ መንገድ ነው ብለው ነበር። የኢራን ጠቅላይ መሪ ሀያቶላ አልኻሚኒ የኢራንን የኒውክሌር ፕሮግራምን በበላይነት በመምራት የሚታወቁትን ተመራማሪ የገደሉትን እንደሚበቀሉም ዝተው ነበር። መስዑድ አልሙሐመዲ እስራኤል ባገኘችው አጋጣሚ ሁሉ በስለላ ተቋሞቹ አማካኝነት የኢራንን የኒውክሌር ግንባታ ለማደናቀፍ የማትፈነቅለው ድንጋይ የለም። ከዚህ የእስራኤል ጥረት ውስጥ የኒውክሌር ግንባታ በሚካሄድባቸው ስፍራዎችና ማዕከላት ላይ የበይነ መረብ ጥቃትን ጨምሮ ሌሎችንም እርምጃዎችንም ስትወስድ ቆይታለች። በተጨማሪም ሀገሪቱ ካሏት እጅግ ውስን ከሆኑ የኒውክሌር ሳይንቲስቶች መካከል እጇ ላይ የወደቁት ላይ ጥቃትን በመፈጸም እስከ መግደል ደርሳለች። እስራኤል ኢራናውያን ተመራማሪዎችን ኢላማ ማድረግ ስትጀምር ቀድመው ከተገደሉ የኒውክለር ሳይንስ አዋቂዎች መካከል አንዱ መሱድ አሊ ሙሐመዲ ነው። ይህ እውቅ የኳንታንም ፊዚክስ ምሁር ከቴህራን ወጣ ብሎ በሚገኘው መኖሪያ ቤቱ ደጃፍ ላይ ነበር በሃያ አስር እንደ አውሮፓውያን አቆጣጠር መጀመሪያ ላይ የተገደለው። በስመ ጥሩ የቴህራን ዩኒቨርሲቲ የፊዚክስ ትምህርት ክፍል መምህር የነበረው አሊ ሙሐመዲ ለስራ ከቤቱ እየወጣ ሳለ ነበር ከርቀት ቁጥጥር የሚደረግበት መኪና ላይ የተጠመደ ቦምብ ፈንድቶ ሕይወቱ ያለፈው። በወቅቱ የኢራን የውጭ ጉዳይ ሚኒስትር ለፊዚክስ ምሁሮ ግድያ የእስራኤል የስለላ ድርጅትን ሞሳድን ተጠያቂ ለማድረግ ጊዜ አልወሰደባቸው። ማጂድ ሻህሪ አሪ። ከአሊ ሙሐምዲ ግድያ በኋላም እስራኤል በአይነ ቁራኛ ተከታተለው የነበረው የኒውክሌር ሳይንስ ባለሙያው ማጂድ ሻህሪ አሪ ነበር። ሻኢዲ ባእሽቲ የተባለ ዩኒቨርሲቲ መምህር የነበረው ሻህሪ አሪ ልክ እንደ አሊ ሙሐምዲ ሁሉ ወደ ስራ ለማቅናት ከመኖሪያ ቤቱ እንደወጣ ነበር መኪናው ላይ ተጠምዶ በጠበቀው ቦምብ የተገደለው። ማጂድ ሻህሪ አሪ ከዩኒቨርሲቲ መምህርነቱ በተጨማሪ ስሙ ከኢራን የኒኩሌር ማብለያ ጣቢያ ጋር አብሮ ይነሳ ነበር። ኢራን በማን እንደተፈጸመ ባልታወቀው የቦምብ ጥቃት ለተገደለባት የኒኩሌር ሊቅ ሻህሪ አሪ ሞት እስራኤልን ብቸኛዋ ተጠያቂ አድርጋት ነበር። ይህ የዩኒቨርሲቲ የኒኩሌር ሳይንስ መምህር በኢራን የኒኩሌር ፕሮግራም ውስጥ ኃላፊነት እንዳለው ሕይወቱ ባለፈበት ወቅት ተገልጿል። ሜጀር ጀነራል ሐሰን ቴህራኒ ሞግሃደም። ምዕራባውያን ሚሳይሉ ሰውዬ የሚል ቅጽል ስም የሰጧቸው ሜጀር ጀነራል ሐሰን ቴህራኒ ሞግሃድም ቴህራን አቅራቢያ ከፍተኛ ፍንዳታ ባስከተለ ጥቃት ነበር እንደ ኤሮፓውያን አቆጣጠር በ2011 ማብቂያ ላይ የተገደሉት። ሞግሃዳም ሜጀር ጀነራል ብቻ ሳይሆን በሙያቸው መሐንዲስ ነበሩ። እኚህ ጀነራል በቻይና በቻይናና በሰሜን ኮሪያ በባላስቲክ ሚሳይል ሳይንስ ትምህርት ቀስመው ወደ አገራቸው የተመለሱ ነበር። ኢራን ለጥቃቱ ሞሳድን ተጠያቂ ባደረገችበት ጥቃት ከሜጀር ጀነራሉ ሞግሃዳም ጋር አብረው የነበሩ አስራ ሰባት የኢራን አብዮታዊ ዘብ ጠባቂዎችም ተገድለው ነበር። የከፍተኛ ጦር መኮንኑን ግድያ ኢራንን በእጅጉ ነበር ያስቆጣት። በቀብራቸው ላይም የኢራን ሃይማኖታዊ መሪ አያቶላ ኸልኸሚኒ ተገኝተው ነበር። በጀነራሉ የቀብር ስነ ስርዓት ላይ የወቅቱ የኢራን አብዮታዊ ዘብ አዛዥ ሜጀር ጀነራል ሁሴን ሳላሚ ሟቹን የአብዮቱ የሚሳይል ኃይል መሐንዲስ ነበር ሲሉ ገልጿቸው ነበር። ብርጋዴር ጄኔራል መሐመድ ሬዛ ዛሄዲ። ኢራን በጥላቶቿ ኢላማ የሚደረጉባት የኒውክለር ባለሙያዎቿ ብቻ አይደሉም። ከፍተኛ የጦር መኮንኖቿም በተለያዩ አጋጣሚዎችና ቦታዎች እንዲሁ እንደወጡ ቀርተውበታል። እነዚህ የጦር ጄኔራሎቿ ኢላማ የሚደረጉት በእስራኤል ብቻ ሳይሆን በአሜሪካም ጭምር ነው። ለዚህ ደግሞ ምክንያታቸው ሁለቱን ሀገራት በጠላትነት ፈርጀው ጥቃት የሚሰነዝሩባቸውን ታጣቂ ቡድኖችን በማስታጠቅና በመደገፍ ስለሚከሷቸው ነው። እስራኤልና ምዕራባውያን ሀገራት በኢራቅ፣ ሊባኖስ፣ በየመን፣ በሶሪያ እና በሌሎችም የአካባቢ ሀገራት ውስጥ የሚገኙ እነዚህ ቡድኖች ለዓለም ሰላም ጠንቅ ናቸው ይሏቸዋል። በዚህም ምክንያትም ከታጣቂ ቡድኖቹ ጋር ግንኙነት አላቸው የተባሉ የኢራን ጀኔራሎች የጥቃቱ ሂላማ ሆኗል። ከእነዚህ መካከል ባለፈው ሰኞ ሶሪያ ውስጥ በሚገኝ የኢራን ቆንስላ ላይ እስራኤል በፈጸመችው ጥቃት የኢራን አብዮታዊ ዘብ ከፍተኛ አዛዥ የነበሩት ብርጋዴር ጄኔራል መሐመድ ሬዛ ዛሄዲ ተገድለዋል ምንም እንኳን እስራኤል ጥቃቱን በተመለከተ እስካሁን ያለችው ነገር ባይኖርም በሶሪያ መዲና ደማስቆ በሚገኘው የኢራን የቆንስላ ሕንፃ ላይ እስራኤል ፈጽመዋለች በተባለ ጥቃት ሰባት የኢራን የአብዮታዊ ዘብ አባላት ተገድሏል። ዋቾቹ መካከል የአብዮታዊ ዘብ አንድ ክንፍ የሆነው የቅዱስ ኃይል ከፍተኛ አዛዥ የሆኑት ብርጋዴር ጄኔራል መሐመድ ሬዛ ዛሂድ እና ምክትላቸው ብርጋዴር ጄኔራል መሐመድ ሀዲ ሐጂም ራሂም እንደሚገኙበት ተጠቅሷል። ሶሪያ እነዚህ ከፍተኛ የጦር አመራር የተገደሉት የኢራን ቆንስላ በእስራኤል ጦር አውሮፕላን ከተመታ በኋላ ነው ብላለች። የ63 ዓመቱ ዛሄዲ የእስላማዊ አብዮታዊ ዘብ ከፍተኛ መሪ ከሆኑ ከፍተኛ ጄኔራሎች መካከል አንዱ የነበሩ ሲሆን በሊባኖስ እና ሶሪያ ከአውሮፓውያኑ 2008 እስከ 2016 ድረስ አዛዥ ሆነው አገልግሏል። ለመረጃዎቹ ቢቢሲ እና ሲኤንኤንን ተጠቅመናል። አበቃን ሰላም።